ጨሪቃዎች አንዳንዴ ታስቁኛላችሁ፣ አንዳንዴ ደግሞ ታሳዝኑኛላችሁ። መሳቅ ይሻላል ማልቀስ። እውነቴን ነው የምላችሁ የተሰጣቸው ገጸ ባህሪያት በጣም ከባድ ነው። ለቅመም እየተሰጣት ገጸ ባህሪያት የሚረዳት ያጣች ሴት ታውቃላችሁ፣ በብዙ ነገር የተጨናነቀች ግን ደግሞ ሰዎች አይረዷትም። እንደዛ አይነት ገጸ ባህሪን የተሰጣት ለብሩኬ ደግሞ የሚያናድድ እልክ ውስጥ የሚያስገባ በቃ ምን ልበላችሁ፣ በጣም ከባድ ካራክተር ውስጥ ናቸው ያሉት። እና ጨሪቃዎቻችን ብሩኬን ሶስት መቶ ሺ ይግባና ይሄ ስራ ይለቅልንና ወደ ፍቅራችሁ ይመለሱልን። ሰብስክራይብ እያደረጋችሁ እየገባችሁ ማለት ነው፣ ብሩኬንም ቅመሟንም ማለት ነው። እና ውድ ቤተሰቦቼ ልጁ እንደሚመጣ ደግሞ ኔ እርግጠኛ ነበርኩኝ። እንዴ ብሩኬ ሰባተኛው ሰማይ ላይ ሳያደርሰውማ እንደዚህ በቀላሉማ አይፋታም። ደግሞ ኮ የሚያስቁኝ ነገር ምን መሰላችሁ? በቃ አይመለከትሽም፣ አይመለከትም ተባብለው የእኔና የአንቺ ጉዳይ አለቀ ብለው ከጨረሱ በኋላ ደግሞ ዛሬ ደግሞ እንደሰማችኋቸው ብሩኬ እኔና አንቺ ኮ ጨርሰናል ካለ በኋላ ቆየት ታለና ደግሞ እንዴ ስለ ሀይሚና ስለ እኔ አይመለከትም አለው። ደግሞ ልጁን ማለት ነው። ልጁ ደግሞ ተናግሮ ተናግሮ ጥሩ ተናግሮ መጥቶ መጥቶ ልክ ብሩኬ ሲመጣ አልተቀየረም መሰላችሁ ብሩኬን እንትን ውስጥ ለማስገባት ማለት ነው። እና ብቻ በጣም ከባድ ነው የሆነ እንዴት ልበላችሁ የተውሰበሰበ ይሄ ያልተፈታ ህልም ታውቃላችሁ፣ ልክ እንደዚ አይነት ገጽ ባህሪ ውስጥ ናቸው ያሉትና እባካችሁ ከእንደዚ አይነት ስራ ውጡና በቃ በሰላም በፍቅር ኑልን። ይበቃችኋል፣ ጨሪቃዎቻችን ብሩኬም ደግሞ ተረጋጋ፣ ወንድሜ ተረጋጋ፣ ቀስ በል። እስኪ እልከኝነት ይብቃ፣ ንዴት ይብቃ። ነገሮች ሲፈጠሩ በንግግር ለመፍታት መሞከርን የመሰለ ነገር የለም። አሁን ቅመምዬ በቃ በዛ ሁለት ቀን ሶስት ቀን ወደ ቪዲዮ አልመጣችም። ራሷን አረጋግታ ወደ ራሷ ተመልሳ ነገሮችን አስተካክላ ከራሷ ጋር ሆና አሁን በሰላም ነው የመጣችው። ብሩኬ ደግሞ ቀስ ብለህ ተረጋግተህ ቅመሟን አዳምጠህ ምንድን ነው የተፈጠረው ነገር ብለህ ስላለፈ ታሪኩን እሷ እኮ ያለችው አስረዳኝ፣ አሁን ላይ እየተላከልን ያለው ስለዚህ አስረዳኝ ነው ያለችው። እሷ ደግሞ ትክክል ናት። የማስረዳት ግዴታ አለበት። ምክንያቱም ህይወት ነው ይቺ ልጅ ስለምትወደው እና ስለምታፈቅረው ነው። እሱን ማጣት ስለማትፈልግ ነው። እስከዚህ ድረስ እስከ ጥግ ድረስ የምትሄደው እሱን ላለማጣት ነው። በነገራችን ላይ ሴት በእሷ ቦታ ሆናችሁ ነው ስሜቱ የሚገባችሁ። ምናልባት አሁን እሷ በምታደርገው ነገር ለምን ቀድማ አልተናገረች? ለምን እንደዚህ ታደርጋለ? በጣም ብዙ ሰው ያወራል አይደለ? በነገራችን ላይ የሆነ ችግር ሲፈጠር ያ ችግር ውስጥ ያለው ሰው ብቻ ነው ችግሩን የሚያውቀው፣ ከዚያ ውጭ ማንም ሰው አያውቅም። በብሩኬም በኩል በሀይሚዬም በኩል ማለት ነው እና ጨረቃዎቻችን ይበቃቸዋን። ወደ ሰላማችሁ ወደ ፍቅራችሁ ተመለሱልን፣ ይብቃ። ምክንያቱም እናንተን በጣም የሚወዱ በጣም የሚያከብሩ ለእናንተ ቀን ከሌሊት የሚለፉ እህቶች አሉ። የጨሪቃ ፋሚሊዎች ማለት ነው፣ የኔ ውዶች እህቶቼ ማለት ነው፣ የስደት እህቶቼ። እናንተን እድሜና ጤና ይስጣችሁ ነው የምላችሁ። በጣም ነው የምወዳችሁ። እኔ ራሴ እና ውድ ቤተሰቦቼ አትጨነቁ እላችኋለሁኝ። እነሱ ስራ ላይ ናቸው ያሉት። ከምኔው ብሩኬ እንደመጣ ታውቃላችሁ። ከምኔው ብሩኬ እንደመጣ ተደውሎለት፣ ጭራሽ የሀይሚ ቴዲ ነህ አላለም። ጭራሽ ጭራሽ አረ አይመጣውም፣ ጌታን አይመጣውም? እና ብቻ የሆነ የሆነ ቦታ ላይ ያስቁኛል፣ ደግሞ ያሳዝኑኛል። እኔ ብቻ ሁለታቸው ብቻ ቢመጡ እኔ ደስ ይለኛል። እውነቴን ነው የምላችሁ፣ ሶስተኛ ወገን በህይወታቸው ውስጥ ባያስገቡ። ምክንያቱም ከዚህ በፊት የተፈጠረውን ነገር አይታችኋልና በሊዲያ እና በንታና ማን ነው በቅ ማን ነው ስሙ ቅዱስ ነው ስሙ ማን ነበረ እነዛ ሁለት ልጆች ማለት ነው። እና አስታርቀዋቸው ነበርና ፕራንክ ያደረጓቸው ማለት ነው አፈቀርኩ ያለችው ጊዜ ብሩኬ ማለት ነው። እና እንደዚ አይነት የተወሳሰበ ነገር ውስጥ እንዳትገቡ ባካቸው፣ ና ወደ ራሳቸው ተመለሱልን። ስራ እንደሆነ የታወቀ ነው እና ምንም ያለቀ ጉዳይ የለም። በቅመማና በብሩኬ መካከል የሚያበቃ ነገር የለም፣ ገና ብዙ ነገር አለን። ስለዚህ ውድ ቤተሰቦች እስከ መጨረሻው ድረስ ቪዲዮዎቻቸውን ማየት እንዳትረሱ ለማለት ያክል ነው እና ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቅመማንም ሰብስክራይብ አድርጉ። ቀብራራው ብሩኬንም እንግዲህ ወደ ሶስት መቶ ሺህ አስገቡትና ስራው ይለቅልን። እውነቴ ነው የምላችሁ። ሼር አድርጉ፣ ሰብስክራይብ አድርጉ ነው የምላችሁ። እንዴኔ ሰላማችሁ፣ ፍቅራችሁ በጣም ናፍቆኛል ነው እውነቴ ነው የምላችሁ። እንዴ እኔ በጣም ተጨናነቅ ምናምን በቃ። አሁን ግን በቃ ፈታ ብለን ማየት ነው ያለብን እንጂ እንደ እንዴት እንጨነቅ? ወይኔ ጉዴ ወይኔ ብላቸው ወይኔ ብላቸው አለ ሰውዬ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ በያላችሁበት ሰላማችሁ ይብዛልኝ። ጨሪቃዎች ደግሞ ከክፉ ሁሉ እግዚአብሔር ይጠብቃችሁ። ነገ እንግዲህ በአዲስ ነገር ትመጣላችሁ ብዬ ተስፋ አደርጋለሁ እና በተስፋ ደግሞ እንጠብቃችኋለን።